እስኪ ቪዲዮ እና ምን እንደተመራችሁ በኮሜንት ላይ ያስቀምጡልኝ። በተለይ ደግሞ ወንዶች ምን ያስቃሉ? ምን የሚያስቅ ነገር የለምሽ። አንተ የልብህን ታደርጋለህ፣ ከዛ በኋላ እኔ ጋ ነው ስሜቱ የሚቀሩ። እኔ ብዙ ነገር ልለፍልፍ አላልኩኝ፣ ስለ ልጆቹ ቢያንስ አስር ደቂቃ ሰጥተኝ፣ ምን አለ ብነግርህ ብሏቸው። ጎረቤት የለኝ ጓደኛ የለኝ ማማክረው የለኝ። በቅርብ አንተና ልጆቼ ነው ጎረቤትም ጓደኛም ወንድምም አድርጌ የተቀመጥኩት ልብህን ልብን ታወራለህ፣ ከዛ በኋላ ጸጥ ትላለህ። አዎ ምን አለች መሰለህ? ወንድ ነው መሰለኝ በጣም ሆድሽ ሆድ ያውቃል ቂጣ በማናገር ተነክሮ ያውቃል ወቃቂልኝ ቤቱን ከእንግዲህ ይበቃል አላት። አዎ ሆድህ ሆድ ያውቃል። በፊትማ ልነጠፍ ነው፣ ልዘረጋ ነው፣ እንደው ልሙት ነው ወድጄሽ። እንዲ እሱን አይደለም ያልኩት። አሁን እኔ ተራራ ውጣላልኩኝ ቁልቁለቱ ረዳ ገት ቧጥ እንዲህ ግርግዳ አላልኩም። እንደዛ በቃ ያልኩት እኔ ካለ አስር ደቂቃ ምን አለበት ብታዳምጠኝ ነው ያልኩት። ይሄ ደግሞ ለአንተ ከባድ አይደለም። ታካሚ ታካሚ እያልክ የራሴ ራሴ ታካሚ መሆን ነው የሚያሳዝን። ምን ሐኪሞች አናቅም እንዲ ልጅ ኖሯቸውን በትክክል ይመራሉ ታካሚያቸውን በትክክል ያክማሉ። አንተ ሀያ አራት ሰዓት ውስጥ ታዲያ ምን ትሰራለህ? ጊዜ ሲኖረኛ ጋር ትመጣመናለ ባለፉት በጣም ነው እንደውም ደውዬ ነው ለሴት ልናይ ምን ያስቀሃል? እኛስ አንተ የልብህን ትሰራለህ። ከዛ በኋላ እኔ እኔ ወንድን ስንጨረጨርም ሞላው እንጂ እኔ እንደውም በቃ ነው ነገር አንተ መጣህ ብዬ ልብዬ ስቀበለ፣ እኔ እንደሰው አትቆጥረኝም አታየኝም። ከዛ ልጆቹ ጋር ሂደህ ትሰፍራለህ። አረ እኔ ሰውም ልመስያ አልታየሁም። ያ እወድሻለሁ እንዲህ ሊሆን ነው እንዲህ ሊሆን እሱማ ገደል ገብቶ ሞቶ ተቀብሮ በቃ አለቀ። እሱ ነው ያነሳው፣ እሱም ብያነሳል ይሄን የተቀበረ ነገር ይነሳል እንዴ አረ ትውስታውም ጭራሽ አያስፈልግም። እሱን አይደለም እሱ ይናፍቀኛል ጭራሽ ብርቅ ነው እሱ ሳይሆን ቢያንስ ካለ አስር ደቂቃም ሀያ ደቂቃም ቢታደምጠኝ ብታዳምጠኝ ምናለን ያው አንዳንድ ጊዜ በጣም ከባድ ነው። የኔ በምትሏቸው በምትወዷቸው ሰዎች ጊዜ ያለመሰጠት በጣም ትንሽ ይከብዳል። እና አንዳንድ ጊዜ በጣም ሰዎች ነን እና እንደሚሰሙን ማሰመቻ አለብን። አንዳንድ ሰዎች በእውነት የፈለገ ቢዚ ብንሆን የፈለገ ነገር ብንሆን ለምንወደው ሰው ወይም ደግሞ አብረው ላለ ሰው ህይወታችን አድርገን ለተቀበል ነው ሰው የሚሆን ጊዜ አናጣም፣ በታሪክ አናጣም። እና ሁላችንም ይህን ነገር እናስብበት። የምር እምላችሁ ከቤተሰብ በላይ ምንም ነገር የለም። ከቤተሰብ በላይ የሆነ ምንም ነገር የለም እና ስራም ቢሆን ቤተሰብ እስካለ ነው እንጂ፣ በጣም ይከብዳል። እንደዚህ ሀሳባችሁን ደግሞ እናንተ አጋሩኝ።